ሰላም ጤና ይስጥልን ተመልካቾቻችን፣ እንደምናላችሁ። ሰሞኑኛው በኢትኬር የተከናወኑ አበይት ጉዳዮችን መለስ ብለን የምንቃኝበት ኢትኬር ማለዳችን ወደ እናንተ መድረስ ጀምሯል። ማለዳውን በመምራት በዛይሽ መለስ አብሬያችሁ ቆያለሁ። በቆይታችን የምንመለከታቸውን ጉዳዮች ተከታታይ ባሳለፍነው ሳምንታት በኢትኬር የተከናወኑ የስልጠና መድረኮችን መለስ ብለን እንቃኛለን። የኢትኬር ዋና መስሪያ ቤት ሰራተኞች የእረፍትና ቤተሰባዊነት ጉዞ መከናወኑ እንዳስሳለን። እንዲሁም በአዲስ አበባ ከሚገኙ ቅርንጫፍ ቢሮዎች አንዱ የሆነው የሩክ ህንፃ ቅርንጫፍን የስራ ሂደት ምልከታ እናደርጋለን። ሳምንታዊ የክልል ቅርንጫፎች የስራ እንቅስቃሴ እንደ ሁልጊዜ የሚዳሰው ጉዳይ ነው። ቀዳሚ ወዳደረግ ነው ዜና እናልፋል። ባሳለፍናቸው ሳምንታት በኢትኬር ዋና መስሪያ ቤት የኢትኬር ፕላስ መሰናዶች የተለያዩ ስልጠናዎች ተሰጥተዋል። ስልጠናዎቹ በኢትኬርና በተጋባዥ አሰልጣኞች የተሰጡ ሲሆን በኢትኬር ፕላስ መድረክ የተከናወኑ የህይወት ክህሎትና የአስተሳሰብ ለውጥን ታሳቢ ያደረጉ ስልጠናዎች በታላላቅ አሰልጣኞች መከናወናቸው ለምርት አስተዋቂዎች የእውቀትና ክህሎት እድገት ከፍተኛ አስተዋጽኦ እንደሚኖረው ተገልጿል። ስልጠናዎቹም በኢትኬር ኤክስፐርት አሰልጣኞች መልስ አበበ ተረፈ መግራ እንዲሁም በፕሮፌሽናል አሰልጣኝ ንግስቲ ፍቅሬና ካሳሁን ሞሌ ተሰጥቷል። ሶስት ቀናትና ሁለት ምሽቶችን በውቢቷ አዋሳ ሌዊ ሪዞርት ድንቅ የመዝናኛ የእረፍትና ቤተሰባዊነት ጊዜን ያሳለፈው የኢቲኬር ሰራተኞች ቡድን የተሳካ የእረፍት ጊዜ ቆንጆ መዝናኛ ጊዜ ያሳልፎ ተመልሷል። በዝግጅቱም ላይ ከፍተኛ ስራ አፈጻጸም ላሳዩ ሰራተኞች የእውቅና ስነስርዓት ተከናውኗል። በዝግጅቱም ላይ ከፍተኛ ስራ አፈጻጸም ላሳዩ ሰራተኞች የእውቅና ስነስርዓት ተከናውኗል። እንዲህ አይነት መሰል ዝግጅቶች የድርጅቶቹን ሰራተኞች ከማዝናናት ባለፈ ለሰሩት ስራ ማመስገን እውቅና መስጠት አለፍ ሲልም ከበረቱት ለመማር ሌሎችን ይበልጥ እንዲተጉ ለማብቃት ታስቦ የተሰናዳ ነው። ኢትኬር ተመርቆ ከተከፈተበት ግንቦት 2014 ጀምሮ በተለያዩ የሀገሪቱ አካባቢዎች ቅርንጫፍ በመክፈት ተደራሽነቱን ማስፋት ይታወቃል። ኢትኬር በቅድሚያ የተከፈተው የመጀመሪያ ቅርንጫፍ የኢትኬር 22 ቅርንጫፍ አሁን ላይ ያለውን የስራ እንቅስቃሴ የስልጠናና የምርት አስተዋቂዎች ውሎ ምን ይመስላል የሚለውን ኢቲኬር ዲጂታል በቦታው ተገኝቶ ቅኝት አድርጓል። ተከሳት ለመመለስ ሰላም፣ እንዴት ነ? እግዚአብሔር ይመስገን። ሰላም፣ ማን ልበል? ስምህን፣ ራስን አስተዋውቅልኝ እስኪ። ብሩክ አበራ ይባላለሁ። ከብሩክ ህንፃ የኢቲኬር ፕሮሞተር ነው። እንዴት ነው? በሩክ ህንፃ የሳምንታዊ የስራ እንቅስቃሴ ምን ይመስላል? በሩክ ህንፃ የሳምንታዊ ኢቲኬር እንግዲህ፣ ያው ሩክ ህንፃ ላይ በደንብ የድሮ ቢሮአችን ናት። በዚሁ አጋጣሚ የመጀመሪያ ኦፊሳችን ናት። እንግዲህ በጣም አሪፍ እንቅስቃሴ አለ። ኦልሞስት ወደ ሄድ ኦፊስ ከሄዱ በኋላ አብዛኛው ሰው እዛ ላይ ይገኛል። ግን እዚህም ቢሆን ያው የድሮው ቫይቭ እንዳለ ነው እና በጣም ደስ የሚል እንቅስቃሴ አለ። ሳምንታዊ እንቅስቃሴው ያው በየአዳራሾች ስልጠናዎች አሉ። ሊደርሽፕ ስልጠናዎች፣ እንደዚሁም ብዙ ስልጠናዎች እየተሰጡ ይገኛሉ። ስለዚህ ያው እንቅስቃሴው እንደምታዩ በጣም አሪፍ ነው። በጣም ደስ ይላል። ምን ምን አይነት ስልጠናዎችስ እየተሰጡ ይገኛሉ? ለአዳዲስ ሰዎች መረጃ የሚሰጥበት ፕሮግራም አለ። ከዚህ በተጨማሪ ኮፊ ታይሞች፣ ቲም ታይሞች አሉ። ከዛ በተጨማሪ ሊደርሺፕ ስልጠናዎች እንደዚሁም ደግሞ አሰራር ላይ ያሉ ቤዚክ የሚባሉ ስልጠናዎችን እየተሰጡ ይገኛሉ ማለት ነው። እሺ፣ እናመሰግናለን። መልካም የስራ ሳምንት ይሆንልሽ። አመሰግናለሁ። ሰላም፣ እንዴት ነሽ? ሰላም፣ እንዴት ነሽ? ስምሽን እና ራስሽን አስተዋወቂልን እስኪ። እሺ፣ ስሜ ትዕግስት ባዬ እባላለሁ። በኢቲኬር እየሰራ ያለው ፕሮሞተር ነኝ ማለት ነው። እንዴት ነው በሩክ ህንፃ ሳምንታዊ ስራ እንቅስቃሴ ምን ይመስላል በሩክ ህንፃ እንግዲህ እንዳጋጣሚ ነው የድሮ ድርጅት ስንሰራበት የነበረው ቦታችን ነው እና አሁን እንግዲህ የዘጠና ቀናችን ቻሌንጃችን በዚህ በሩክ ህንፃ ላይ እየሰራ እንገኛለን እንግዲህ በዚህ ስራ ላይ በጣም ብዙ ሰዎች አሉ እና ከብዙ ሰዎች ጋር በቲምወርከር እየሰራ ያለ ነው እና በጣም ታላላቅ ከሆኑ ሊደሮች ጋር በደንብ እየሰለጠንበት ያለና ለውጥ ለውጡትም እያመጣንበት ያለበት ሳምንት ነው ማለት ነው። ይሄን ይመስላል። ጥሩ። ምን ምን አይነት ስልጠናዎችስ እየተሰጠ ይገኛሉ? አሁኑ ስልጠናዎቹ እንደ እንት ናቸው ይለያያል። ግን ደግሞ አብዛኛዎቹ በጣም ስኬታማ የሆኑ ሊደሮች ስለሆነ ከላይፍ ስትከላላቸው እየቻለን ያ ማለት ከያሳለፉት ነገር አንጻር እያደረጉ በደንብ እያስረዱበት ያለ ነው። ያው እንደ ፎሎ አፕ ያሉትን ፕሬዘንቴሽን፣ ኢንቫይት የምናደርግባቸው እነዚህ እነዚህ ይመስላሉ። አጠቃላይ ስለ ምርቱ ወይም ደግሞ ድርጅቱ ስለሚያመርታቸው ምርቶችን በደንብ ገለጻ እያደረገበት የነበረበት ሳምንት ነው ማለት ነው። በጣም እናመሰግናለን። መልካም የስራ ሳምንት ይሆንልሽ። ሳምንታዊ የኢትኬር ክልል ቅርንጫፎች የስራ እንቅስቃሴ ምን ይመስላል የሚለውም በኢትኬር ማለዳችን እንቃኛለን። በዚህ ሳምንትም የኢትኬር ክልል ቅርንጫፎች ውስጥ የኢትኬር ደብረ ብርሃን እና የኢትኬር ሻሸመኔ ቅርንጫፍ ተወካዮች ጋር ቆይታ አድርገን በምን አይነት ስራዎች ላይ እንደሚገኙ ጠይቀናል። ያደረግነውን ቆይታ ተከታታይ ነው። ሰላም ነው ደብረ ብርሃን? ጥሩ። ከኢትኬር ማለዳ ነበር የምደውልልሽ። እሺ፣ እንዴት ነበረ በደብረ ብርሃን ሳምንታዊ ስራ እንቅስቃሴ? አሪፍ ነው። ጥሩ እየሄደ ነው ስራ። ቆንጆ ነው። ስልጠና ምንም እየሰጠን ነው የስልጠናችን ሂደት ነው ከሰኞ እስከ ቅዳሜ ያለው ከአምስት ሰዓት እስከ ስድስት ሰዓት ቤዮፊ እንሰጣለን። ከአስር ሰዓት እስከ አስራ አንድ ሰዓት ደግሞ ሲስተም ትሬኒንግ እየሰጠን ከመንድ ከሰኞ ከቅዳሜ ያለውን ድረስ በዚህ ሄደን፣ እሑድ ቀን ደግሞ ግራንድ ቤዮፊ እንሰጣለን ከስምንት ሰዓት እስከ አስር ሰዓት ባለው ማለት ነው። በጣም ጥሩ። እሺ እንግዲህ መልካም የስራ ሳምንት የሆነላችሁ። እናመሰግናለን። አሜን። እናመሰግናለን። ሰላም፣ እንዴት ነሽ? አለን፣ እግዚአብሔር ይመስገን። እንዴት ነው? ደህና። ከኢቲኬር ማለዳ ነበርም እንደውልልሽ። እንዴት ነው ሳምንታዊ የስራ እንቅስቃሴ በሻሸመኔ ምን ይመስላል ማለት ነው? ቆንጆ ነው። ቀሩ ነው ከሳምንት ሲታይ በአሁኑ ማለት ነው ምን ምን አይነት ለየት ያሉ ነገሮች አሉ? አዎ ሳምንታዊ የሆኑ ስልጠናዎች አሉ። የተለያዩ ስልጠናዎች በየቀኑ የተለያዩ ስልጠናዎችን እንሰጣለን። በዛ ሁኔታ ምን ምን አይነት ስልጠናዎች እየተሰጡ ይገኛሉ? አሁን ቤዚክ ሞቲቬሽን፣ እና የድርጅቱን ቢኦፒ፣ ግራንድ ቢኦፒ፣ ቤዚክ ኢንቫርቴሽን። በጣም ጥሩ። እንግዲህ መልካም የስራ ሳምንት ይሆንላችሁ። እናመሰግናለን። ሰላማዊ ተመልካቾቻችን ኢትኬር በሳምንቱ እንዴት አለፈ የሚለውን አበይት ጉዳዮች መለስ ብለን የምንቃኝበት ሳምንታዊ የኢትኬር ማለዳችን የተከታተላችሁትን ይመስል ነበር። በቀጣይ ሳምንት እስከምንገናኝ ለመላው የኢትኬር ምርት አስተዋዋቂዎች መልካም የስራ ሳምንት ይሆንላችሁ። ከኢትኬር ማለዳ ጋር በዛ ይሽመልስ አብሬያችሁ ነበርኩ። መልካም ሳምንት።